ሰላም እንዴት ናችሁ? ይህንን ሳምንት በተደጋጋሚ በኦሮምኛ ቪዲዮ ሲሰራ ነበር። አሁን ደግሞ ቋንቋውን ለማታቁ ነገሩንም ያልተረዳችሁ ለእናንተ ለማብራራት ነው ማለት ነው የመጣሁትኝ። እንግዲህ የሆነውን ነገር ሰምታችሁ እንደምትረዱኝ አልጠራጠርም። እቺ ፎቷን የምታየዋት ልጅ ሙሉ ታፈሳ ትባላለች። እንግዲህ አክስቴ ናት። ከሀገር ቤት ከወጣች አስራ አራት አመት ድፍን ሆኗታል። ስትሆን የነበረው ሰውዲ ውስጥ ነበር ማለት ነው። ካገባች አንድ አመቷ ነው እንግዲህ ቻክስቴ የዘጠኝ ወር እርጉዝ ነበረች። ለመውለድም አምስት ቀን ብቻ ነው የቀረሽ ብሏታል፣ ዶክተር ነው ያለ ባሏ ማለት ነው እንደነገረን። ግን አሁን በኬክ በጓደኛዋ ተመርዛ እንደሞተችብን ነው የሰማ ነው ማለት ነው። እንግዲህ አሁን እኛ ምንም ማድረግ አንችልም። የምናደረገውም ነገር ካለ እናንተ መለመን ብቻ ነው ማለት ነው እናንተ ልትረዱን ፍቃደኛ ከሆናችሁ ማለት ነው። አሁን እኛ የምንፈልገው ረድታችሁ ወደ ሀገር ቤት እንድትልኩልን ሬሳዋን ይሄንን ብቻ ነው እኛ የምንፈልገው እንግዲህ። ምረዱኝ፣ ሰው እንድረዱኝ ብዬ ብዙ ጥሪ ያለው ግን ደግሞ ምንም አልቻልኩም እስካሁን ማለት ነው። እንግዲህ በኦሮምኛ የሰራሁት ቪዲዮ ቫይራል ወጥቷል፣ ብዙ ሰው ጋር ደርሷል። ግን ደሞ ምንም እስካሁን ያገኘሁት ምላሽ የለም ማለት ነው። ሙባረክ የሚባል ልጅ እሱ እንዲረዳኝ ጠይቄው ነበር፣ ግን ደግሞ ከእሷ ቀድሞ ብዙ ሬሳዎች እንዳሉ ነው የነገረኝ። ቀድሞ እነሱን ማስገባት አለብኝ፣ አሁን አልችልም ነው ያለ እሱ። አቢባ ስር ለመግባት ደግሞ ብዙ ጥሪ ያለው ሞክሬ ያለው፣ ግን ደግሞ አልቻልኩ። ስለዚህ እኔ ልላችሁ የምችለው እንድትረዱን ብቻ ነው፣ ሬሳዋን ወደ አገር ቤት እንድትልኩልኝ የምሬ ነው። እኔ በአሁኑ ሰዓት በጣም ደግሞኛል። ምን እንደማስብ ምን እንደማረግ እንዴት እንደማረግ አላቅ። የምሬ ነው። ለሷ ራሱ ለማዘን ያለውበት ቦታ አመቺ አይደለም። ወይ ደሞ እንግዲህ የሆነ ነገር ልናደረግ ስል እንግዲህ ቦታ ይወስናል። ያለውበት ቦታ ደግሞ እናንተ ታውቃላችሁ ብዬ አስባለሁ። ብዙ ምትወዱኝ ምታከብሩኝ አላችሁ። ስለዚህ እንድትረዱኝ በምትወዱት ነው ምለምናችሁ። በምትወዱት ማለት ነው፣ እርዱኝ እላችሁ አሉኝ፣ እርዱኝ ሬሳዋን ወደ አገር ቤት ሸኙልኝ። እንግዲህ ሬሳዋን ወደ አገር ቤት የሚሸኝልኝ ሰው አግኝቻለሁ። ግን ደግሞ የሚወጡ ወጪዎች አሉ። ሬሳዋን ወደ አገር ቤት ለመውሰድ ማለት ነው የሳውዲ አስራ አራት ሺህ ብር ነው የተጠየቅ ነው። በኢትዮጵያ ስታሰብ አሁን ገንዘብም ከፍ ስላለ ምንዛሬም ስለተጨመረ ወደ ስድስት መቶ ሺህ ይሄዳል መሰለኝ። ስለዚህ እርዱኝ። አንድም ብር ይሁን ሁለትም ብር ይሁን እንድትረዱኝ የምፈልገው ማለት ነው። ቪዲዮዬን ሼር አድርጉልኝ ብዙ ሰው ጋር እንድ እናንተ ራሱ ባችሉ እኔን መርዳት ባችሉ ራሱ እመረዳኝ ሰው ሊኖር ስለሚችል እርዱኝ። የመረኝ ነው። አስር ብርም እርዱኝ፣ አንድ ብርም እርዱኝ፣ ሁለት ብርም እርዱኝ፣ ብቻ እርዱኝ ነው የምላችሁ። የምትሰሙኝ ሁሉ እንድትረዱኝ ነው የምፈልገው። አሁን ያላለቀ ወረቀቶች ስላሉ ነጌ ሁሉንም ነገር አስተካክዬ የአካውንት ወይ ደግሞ የባንክ ቁጥር አስቀምጥላችኋለሁኝ ማለት ነው። ልል የምችለው ይሄንን ብቻ ነው። በጣም ደክሞኛል። እንግዲህ እንደምትረዱኝ አልጠራጠርም እላችኋለሁኝ። ብዙ የምትወዱኝ የምታከብሩኝ፣ ልትረዱኝም ፍቃደኛ የሆናችሁ ትኖራላችሁ ብዬ አስባለሁኝ። ስለዚህ ፍቅራችሁን በግልጽ አሳዩኝ እላችኋለሁኝ እኔ አሁን ከእናንተ ውጭ ማንም የለኝም። ወደ እናንተ ከመጮ ውጭ ምንም ማድረገው ነገር የለኝ። አቅሜ እናንተ ናችሁ። ስለዚህ እርዱኝ ይላችኋል።